እንደዚህ በዚህ በመስመሩ ላይ ራሴን አጠፋለሁ እገላለሁ እያለ እታነቃለሁ የሚል ፋሚሊ ውስጥ እየረበሸ ያለ ሰው አየሁ። ቤተሰብ ውስጥ ቤተሰቡን እያስጨነቀ ያለ ሰው አየሁ። ራሴን አጠፋለሁ እያለ እዚህ መስመር ላይ ያለ ሰው ጋር ሰውየው እዚህ አይደለም ያለው፣ ቤተሰብ ውስጥ ግን አለ። አንዴ ነብሰገዳይ መንፈስ፣ እሺ፣ ቆመጣለሁ እዚህ መስመር ላይ እ ልጄ ነው። እሺ፣ ምን እያለ እታነቃለሁ እሞታለሁ ይላል። ማስሬት ነው ምንድን ነው እሞታለሁ እታነቃለሁ እያለ እያሌ ያስቸግረኛል። ምንድን ነው የሚሰራው? ንግድ ባንክ ነው የሚሰራው። ኦዲት ነው ይኸው ግራጁዌት ያደረገበት። በቃ እታነቃለሁ እሞታለሁ። ኢየሱስ ከእኔ ጋር የለም አለ።

አሁን ለምሳሌ ሰሞኑን በጣም ትልቅ ኒውስ አለ አ ፓፍዳዲ የሚባል ፒዲዲ አንድ ራፐር ያደረገው ሜስ ስትሰሙ፣ ምን ሆኖ ነው እንዲህ ክፉ ነው ምናን ትላላችኋል? ዩኖ ብራዘር ኢትስ ኖት ሂዩማን ቢንግ። ይሄ የሰው ስራ አይደለም፣ አጋንንት እኮ ሰውማ እንዲህ ሊያረግ አይች። ለምሳሌ ልጁን እና ሚስቱን በጩቤ ጫቅጭቆ ገደለ ይለዋል። ምን አይነት ጨካኝ አረመኔ ምናል ኖ ኖ። አሁን ይሄ ሰው ብቻ አይደለም ገባ። ስለዚህ ይህንንም ልጅ የሚያስጨንቀውን አሁን ወገዋል። አሜን። ሻባጋቱ ዲገ አሜን። የወለዳችሁ የወለዳችሁ፣ አሜን አሜን። የልጆቻችሁን ሞት አታዩ። አሜን አሜን። ተነብያለሁ። ዛሬ ጄፔስ አርብ የመጣ ሰው አሜን። ዘካማ ታዳዛ የልጅ ለቅሶ አይገጥምህ፣ አሜን። ዘምን አትወስዱ ልጅ እናት አካሽዳታ የወለደ ሰው ቁጭ ብሎ እንዳይሰማይ፣ የልጆቻችሁን ቀብር አታዩ። ኬቫ ሰከማታ እዚህ ውስጥ ልጅ የሚሞትበት የለም።

ቻፋ አሰራሩ እንዲህ ነው። እዛ ተነብያለሁ፣ እዚያ ጋንን ታስወጣለሁ፣ ሰብካለሁ፣ አስተምራለሁ። አንቺ ብራውን ጠቃጠቁ፣ አንቺ ለሁለታችሁ ልተነብይ ነው። አንቺ ዛ፣ አንቺ ዛ፣ የፋይናንስ በራችሁ ተከፈተ፣ የስራ በር በር ተከፈተ።

ልትሰጠኝ ነበር። ባሏን ምን አደረከው? በመኪና ገደልኩባት። ባሏን ገደልኩ። እዚህ ሞት መንፈስ መታ፣ ሲወደቅ እሱን ልትሰጠኝ ነበር። ዛሬ ልጁን ልትሰጠኝ ነበር። ልጅ ሊበላ ሊገድል የወጣውን አውሬ ሞት ቤት አይገባም። የልጆችን ደስታታ ይሁን አለ ረጥ ነፍሰ ጡር ነው ባሮ በመኪና አደጋ ወሰርኩኝ ልጇን ዛሬ ልትሰጠኝ ነበር እኮ ማነው እዚያ መጣት ማነው? ልጇን ልትወስዶ ነበር። ተነጋግረን ጨርሰናል። ተነጋግረን ጨርሰናል። የሰይጣን ጉባኤ ተመተነ። ልትሰጠኝ

ጋሼ በህይወት የሚኖር የምትድረው የልጅ ልጅ የሚያሳይህ ልጅ ሰጥቼሃለሁ፣ ይሁን አለ። ምንድን ነው ይፋይ ፍርድ ቤት ቀጠሮ፣ ከዚህ ፈረድልሻል። ሰያኪያካወሰ እንዲህ አስቀምጬ እንደዚህ ያድርግ የእግዚአብሔር እጅ መጥቶ እንዲህ ሲቀመጥበት አይችል። ይሁን አለ ሆነ። ፎቶ በደንብ አይታየኝም አርግ ግእደርግ ምንም እኔ በመንፈስ ስላየሁት አይታየኝም ምን አይነት ፎቶ እንደሆነ አይታየኝም። ሩቅ ነው ፎቶ ላይ ስላለው ሰው ግን ጌታ ይናገረኛል እ እውነት ነው ልጄ ነው። ትልቁ ልጄ የአስራ አምስት ዓመት ልጅ ነው እ በጣም አምጽዋል። ትምህርትም አልማርም አለ። እያሰቃየኝ ነው። ግራ ገብቶኛል። ፈሚ መንፈስ ቅዱስ ስለሚያሳየኝ በአባቱ ዘር ሀረግ ውስጥ ያለ የመናፍስት አምልኮ አየሁኝ። ትክክል። እሱ መንፈስ ሊገድለው ይፈልጋል። ትክክል። አስቸግሮኛል። በአባቱ ቤተሰብ ልጅ ያልሞተበት ሰው የለም። ብዙዎች ልጅ ገሏል፣ የብዙዎችን ልጅ። ትክክል። እዛም ቤት አንድ ልጅ ገሏል፣ እዛም ቤት አንድ ልጅ ገሏል፣ እዛም ቤት አንድ ልጅ ገሏል። ይሄንን መንፈስ አንቺ ቤት እንዳይሰራ አስቆም። አሜን አሜን። ታዛታስ ጂ ፋ አንደስ ራቬንዳ በጣም ጨንቆኛል፣ እጅግ በጣም ምንም አይሆንም። ጭንቀትሽን እዚህ ቤት ትፈሺ ሂጂ። እግዚአብሔር ልጅሽን ትልቅ ያደርግልሻል።